ሰላም ተነስተኝ፣ ውድ የደቡ ሜድ ቤተሰቦች፣ ዛሬ የለውዝ የጤና ትቀጭላል። በቀን ጥቂት ትፍኝ ፍሬዎች መመገብ በህይወታችሁ ላይ ዓመታትን እንደሚጨምር ያውቃሉ? አእምሮን ኃይል ከማጎልበት ጀምሮ ገዳይ በሽታዎች እስከ መዋጋ ድረስ ገርሳል የለውዝ ጥቅም። ለውዝ ተፈጥሯዊ መድኃኒት ናቸው። እውነቱን ንወግ ሀያ በላይ ዝርያዎች አሉ። በሳይንስ የተገኙቻ ማለት በዚህ ቪዲዮ ውስጥ ከ ራሳቸው ውስጥ የለውዝ አንጎልን እንዴት እንደሚያበለጽግ፣ ሁለተኛ ደግሞ ለውዝ ለጤና እንዴት ሱፐር ምግብ እንደሆነ፣ እንዲሁም ደግሞ በስምነት ደረጃ ለውዝ የደም ስኳርን እንዴት እንደሚያመጣጠን፣ እንዲሁም ደግሞ በአራተኛነት ደረጃ ክብደትን ለመቀነስ ወይም ደግሞ ለማስተዳደር እንዴት እንደሚረዳ፣ በአምስተኛነት ደረጃ ደግሞ ካንሰርን የሚዋጉ ውህዶችን እንዴት ውስጡ እንደበለጸገ፣ እንዲሁም ደግሞ በስድስተኛነት ደረጃ ለውዝ ከምሰጠን የጤና በረክቶት ፀረ እርጅና፣ እንዲሁም ደግሞ ቆዳን የሚያጸዳ መሆን፣ እንዲሁም ደግሞ በሰባተኛነት ደረጃ ጠንካራ አጥንቶች ሰውነቱ ወንጭሎ እንዴት እንደሚያጠነክር በስተ መጨረሻም በስምንተኛ ደረጃ በሽታ መቃቀል ስርዓት እንዴት እንደሚጨምር እናያለን። በመጨረሻም የማስጠንቀቂያና በየእለቱ እንዴት መጠቀም እንዳለብን እንዴት ደግሞ ማዘጋጀት እንዳለብን እናያለን ማለት ነው። ይቆዩ ከደቡሜድ በተለመደው ደቡሜድን ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩና ስለ ጤና አዳዲስ መረዞች ያግኙ እንላለን። ስንጀምር በመጀመሪያ ደረጃ ለውዝ ምንድን ነው ከሚለው እንነሳ። እንግዲህ ለውዝ የተለያየ አጠራር ቢኖሩም በአንዳንድ አካባቢ ኦችሎኒ ይባላል፣ በአንዳንድ በብዛት ደግሞ እኛ ኮመንሊ ለውዝ ብለን እንጠራዋለን። ገዜና ነስት ማለት ነው። ለውዝ በጠንካራ ሼል ውስጥ የታሸጉ እንዲሁም በጤናማ ቅባቶች፣ ፕሮቲን፣ ፋይበርና ቫይታሚን እና ማድናት የተሞላ ወይም ደግሞ የበለጸገ ነው። ከዚህም ውስጥ በውስጡ ጸ በጣም ወሳኝ የሆኑ ለሰውነታችን አስፈላጊ የሆኑትን ጸረ ኢንፌክሽኖች የበለጸገ ነው። በትንሹ መጠን እንኳን በናየ ጤና ያሳድግልናል ማለት ነው። የቀጠልን ስኔድ እንግዲህ ወደ ለውዝ የጤና በረከቶች የቀጠልን ስኔድ መጀመሪያ ላይ የምናገኘው አንጎል የማበል ለመልጸግ ወይም ደግሞ ለአእምሯችን የሚሰጥ ነው የጤና ጥቅሞች ዳንጎል ምግብ ስንመገብ ዋልስ እንግዲህ ለውዝ ወይም ለኦትሮኒ ቤተሰቦቹ እነዚህም ጥቅሞች ይሰጡናል። የመጀመሪያው በኦሜጋ ስሪፋት ሲ የበለጸጉ ናቸው። ለውዞችና ኦትሮኒዎች በተለይ በአልፋ ሊኖሌኒክ አሲድ ወይም ደግሞ ኤኤልኤ ሰውነትን በራሱ ሊሰራ ስለማይችል ከለውዝ እናገኛለን። ይህም ኃይለኛ ያደረገዋል ማለት ነው። በተለይ አንጎል ህዋሶች መዋቅርን ይደግፋል እንዲሁም ደግሞ የነርቭ ግንኙነትን ያሻሽላሉ እንዲሁም ደግሞ በአንጎል ውስጥ ያለውን ኢንፌክሽን ወይም ደግሞ እብጠት እንዳይፈጠር ይረዱናል። በቀን አንድ እፍኝ ወይም ደግሞ አንድ ጭብጥ ለውዝ እንኳን መብላት የለውዝ ፍሬዎችን መብላት ኮግኒቲቭ ወይም ደግሞ የአእምሯችን እውቀት ይጨምራል። እንዲሁም የማስታወስ ችሎታንና ስሜቶችን ጨምሮ በእጅጉ ሊያሳድግ ይችላል። እንደ አውሮፓውያን አቆጣጠር በአንድ ጥናቶችን ስንመለከት እንደ አውሮፓውያን አቆጣጠር በ2019 በዩስኤ በተካሄደው 15,000 ሰዎችን አሳትፎ በተደረገ ጥናት እንደተነተነው ከሆነ ለውዞች የማስታወ የማስታወስ ሙከራዎችን እንዲሁም ደግሞ ነገሮችን የማሰላሰል እና የማስታወስ ምላሾች እንዲሰጡ ሰዎችን እንደረዳቸው ያሳያል። ተመራማሪዎች በለውዝ ውስጥ የሚገኙ ፕሮፍነዶች እና ቫይታሚን እንዲሁም ደግሞ የአልሞንዶች አንጎልን በኦክሳይድ ጉዳት ይከላከላሉ ብሎ አምኗል። ይህም ከእድሜ ጋር ተያያዥነት ያላቸው የአእምሮ ህመሞች ወይም ደግሞ የአእምሮ ችግሮች ለመቅረፍ ሁነኛ መንስ የሆኖ ምርምሩ አልዛይመርን እንደሚያስወግድ እንደሚቀንስ ምርምሩ አሳይቷል ማለት ነው እንዲሁም ስራ ላይ የአእምሮ ግንዛቤ እንድኖረ ለውዝ መመገብ ከእድሜ ጋር ተያይዞ የሚመጣውን የአእምሮ የማስታወስ መቀነስን እንደሚያሻሽል ጥናቶቹ ያሳያል። 150 ሰዎችን ያሳተፈው የዩኤስኤ 20 19 ወይም ደግሞ 2019 የተካሄደው ጥናት ማለት ነው። ሁለተኛ ለውዝ ከሚሰጠን የጤና ጥቅሞች ውስጥ የልብ ጤናን መጠበቅ ነው። እንግዲህ ኦቾሎኖች በውስጣቸው የፒሲዮንስ እና የማዲያስ ለውዝ አላቸው። ይህም ማለት ኤልዲኤል ምቁ ኮለስትሮልን ዝቅ ያደርጋሉ ወይም ደግሞ ኤችዲኤል ጥሩ ኮለስትሮል ይጨምራሉ በኤሳም የጤና ምርምር የተካሄደበት አጠቃቀምም ይህም ማለት በስርዓቱ ከተጠቀምን ለውዝ 50 የልብ ህመምን ይቀንሳል። በሶስተኛ ደረጃ ደግሞ ለውዝ ከሚሰጠት የጤና ጥቅሞች ውስጥ የደም ስኳርን ማረጋጋት። ጥናቶች እንዳሳዩት ከሆነ እንደ ኦችሎኒ ያሉት በካርቦሃይድሬት ዝቅተኛ በፋይበር ግን የበለጸጉ ከመሆናቸው የምግብ መፈጨትን ይቀንሳሉ። እንዲሁም እንደ ኤሮያን ቁጣጠር በ2015 የተደረገ አንድ ጥናት እንዳመላከት ነው ለውዝ አይነት ሁለት ሶርቤት የተባለውን የስኳር በሽታ ባለባቸው ሰዎች ኢንሱሊንን ለማረጋጋት ወይም ደግሞ ኢንሱሊን በሰውነታችን ውስጥ ስርዓቱን ጠብቆ ሲስተሙን ተከትሎ እንዲመረት እንደሚያረጋጋ ጥናቶች አሳይተዋል ማለት ነው። በአራተኛ ደረጃ ደግሞ ለውዝ ከሚሰጠን የጤና በረከቶች ውስጥ ክብደትን ማስተዳደር ወይም ደግሞ ክብደትን ማቀነስ ወይም ደግሞ ባላንስ ማድረግ ነው። ምንም እንኳን ከፍተኛ ሰብ ቢኖረውም ለውዝ በውስጡ የሆድ ድርቀትን ለመቀነስና ና የረሃብን ስሜት ለመቆጣጠር ይጠቅማል። በዚህም የተነሳ እንደነ ዩኤን ፋኦ ያሉ ድርጅቶች የምግብ ጥረትን ለማዋጋት እንደ ዋነኝነት ለውዝን ድሪ ዩስድ ለሆኑ ምግቦች ለማምረት ይጠቀሙበታል ከወተቶች ጋር ተቀላቅለው በጣም ኃይለኛ ንጥረ ነገር ስለሆነ ነው ማለት ብዙ ማኛክ ብዙ ንጥረ ነገሮችን ይለቃል መብላትን ይቀንሳል ማለት ነው በዚህም የተነሳ ለውዝ በጣም ወሳኝ ንጥረ ነገር ነው ማለት ነው ከዛ ለመቀንስ በአምስንን ደረጃ ደግሞ ለውዝ ከምሳትን የጤና በረክቶች ውስጥ ካንሰርን የሚዋጉ ወዶች የበለጸቀ ነው በተለይ የብራዚል ለውዝ የሚባለው ኮመሊ በኛ ሀገር ውስጥ የሚገኙ አይነት ለውዝ በሴሊየም የበለጸ ያደረገ ይህም ካንሰር ተጋላጭነትን ዝንቅ ያደርጋል ማለት ነው። እንዲሁም ደግሞ ኦቾሎኒ የለውዝ በተጨማሪ ኦክሳይድ ውጥረትንና እብጠትን የሚዋጉ ፕሮፊኖዶችን ይዟል። እነዚህ ፍሪ ራዲካሎችን የሚገሉ ፍሪ ራዲካሎች በሰውነታችን ውስጥ በሽታ አምጪ ነፃ ራዲካሎች ስለሆኑ እነሱ ጋር በመጣበር ከሰውነታችን ውስጥ የመከላከልና ለበሽታ እንዳንጋለጥ ያደርጋል ማለት ነው። ና ነስት ወይም ደግሞ ኦቾሎኒ ወይም ለውዝ። በስድስተኛ ደረጃ ደግሞ ለውዝ ከሚሰጥ ጤና በረግ ጸረ እርጅናና የቆዳን ጤና ይጠብቃል። ለውዝ ውስጥ የሚገኘው ቫይታሚን የቆዳን ከእርጅናና ከአልትራቫዮሌት ሬይ ይከላከላል። አልትራቫዮሌት ሬይ እንግዲህ ስንል ሰውነታችን ለተለያዩ የቆዳ ካንሰሮች ወይም ደግሞ ሰውነታችን የቆዳ አለርጂ እንዲያመጣልብን የሚረዳው ኃይለኛ ጨረር ከዛ ጨረር ይከላከልናል ማለት ነው። በለውዝ ውስጥ የሚገኘው የዚንክ ና ማግኒዥየም የኮላጂን ምርትን ያበረታታል። በዚህም የተነሳ ኮላጂን ተመረተ ማለት ሰውነታችን ራሱን በየጊዜው ሪሃብሊቴት እንዲያደረግ ራሱን በራሱ እንዲተካ ስለሚረዳ ቆዳችን ንጹሕ ና የጠራ የነጻ ይሆናል ማለት ሰዓት ነው። ለውዝን ስንመገብ ሰባተኛ ደረጃ ደግሞ ጠንካራ አጥንቶች እና ጡንቾች እንዲኖረን ይረዳለው። ለውዝ ፍሬዎች በማግኒዥየም ና ካልሽየም፣ ፎስፈረስ የተሞሉ የበለጸጉ ናቸው። ለአጥንት ጥንካሬ ቁልፍ ናቸው ማለት ነው። ከማረጥ በኋላ ለሚፈጠሩ እንዲሁም ደግሞ ለአትሌቶች እና ለሴቶች በጣም ጥሩ ነው። ያም ማለት ሰውነታችን ሜታቦላይዝ ይዘ እንዲያደርግ ና እንዲሁም በውስጡ በያለው በማግኒዥየም ካልሽየም፣ ፎስፈረስ የተሞላ ስለሆነ እነዚህ ንጥረ ነገሮች ደግሞ ለአጥንት ጥንካሬ እንዲሁም ደግሞ ለቦን ማሮ እንዲመረት ስለሚጠቅሙ በጣም በጣም ወሳኝ ነው ማለት ነው። ለውዝ በስምንተኝነትና በመጨረሻም ስናየ የበሽታ የመከላከል ስርዓትን ይጨምራል። በተለይ ኮመልኛ ሀገር የሚገኘው የንብራዘርስ ፍሬዎች የሚባሉት እነዚህ በቢ ስድስት እንዲሁም ደግሞ በሲሌኒየም ይዟል። ይህም በሽታ መከላከል ስርዓትን የሚደግፉ ኢንዛይሞች በውስጡ ይዟል ማለት ነው። ችሎኒ አንቲ ኦክሲዳንት ይዘመት ውስጥ እብጠትን ይቀንሳል። ኢንፍላሜሽን ወይም ደግሞ የሰውነት ብግነትን በኢንፌክሽን ወይም ደግሞ ከበሽታ በበሽታ ከተጠቀም በኋላ የሚፈጠሩትን ኢንፌክሽኖች በመቀነሱ ይታወቃል ማለት ነው። እንደ ማስጠንቀቂያ ለውዝን እንዴት መጠቀም የለብንም ወይ በየትኛው ሁኔታ ላይ ነው ሲባል፣ በጣም ብዙ ለውዝ መመገብ ከመጠን በላይ ካሎሪ ስለሚችል ከፍተኛ ካሎሪ ስላለው ምቅ ክብደት መጨመር ሊያስከትልብን ይችላል። የክብደት መጨመር መንስኤ ስለሚሆን ባሉ የካሎሪ ከፍተኛ የካሎሪን ይዘቱ በቀን በብዛት መመገብ የለብንም። እንዲሁም ደግሞ አለርጂ ምክንያቱም በውስጡ የራሱ የሆነ አለርጂ አምጪ ንጥረ ነገሮች የታሸገ ስለሆነ ይህን ፍሬ በብዛት መመገብ ለአለርጂም ሊዳርገን ይችላል ማለት ነው። ስለዚህ በብዛት መጠቀም የለብንም ማለት ነው። እንዴት በትክክለኛው መንገድ ደግሞ መጠቀም ይገባናል ወይም ደግሞ ትክክለኛው የአጠቃቀም ምን ይመስላል ሲባል ጥሬ ወይም ደግሞ ደረቅ በሰው ወይም ደግሞ የተቆላውን ብቻ መጠቀም አለብን። ከጨው ጋር መደባለቅ የለበትም። ለጣም ተብሎ ጨውም ሊጨመርበት ወይም ደግሞ ልና ማስ ወግድ ይገባል። ጨው እንጨምርበት በፍጹም አይገባም። ምክንያቱም ኬሚካሎቹ ሪአክት የሚያደርጉ ናቸው ወደ መርዛማነት ሊቀየሩ ስለሚችሉ ማለት ነው። እንዲሁም ደግሞ በቀን አንድ ጭብጥ ወይም ደግሞ አንድ አንድ ጭብጥ እንኳን እንደ ኤግዛምፕል እንደ ምሳሌ የምንወስደው ወደ 28 ግራም ይይዛል። ያ ማለት ለቀን ፍጆታችን በቂ ነው ማለት ነው። በአንድ ዘግን የምናነሳው ከፍራፍሬ፣ ከሰላጣ ወይም ደግሞ ከእርጎ ጋር ደባርቆ መጠቀም ይቻላል ማለት ነው። እንደው ደግሞ ኮመልኛ ሀገር ጋር እኛ ሀገር ላይ የተለመደው ለውዝን ከበሶ ከተለያዩ ከአጃ ጋር አስፈጭቶ ጠቃሚ ነው። ስፔሻሊ ለስፖርተኞች እና ለአትሌቶች እንዲሁም ደግሞ ለተማሪዎች በጣም ወሳኝ ነው። ስራ ለሚበዛባቸው ሰዎች ከበሱ ከተለያዩ ጋር መቶ መጠቀም አንድ ላይ አስፈጭቶ መጠቀም በጣም ጠቃሚ ነው። እንዲሁም ደግሞ ለባለሙያዎች፣ ለአረጋውያን እንዲሁም ደግሞ ለተለያዩ በችኮላ ምግብ ማዘጋጀት ለማይችሉ ሰዎች ለውዝ በዚህ መልክ መጠቀም ይችላሉ። ከተለያዩ ምግቦች እና እንዲሁም ደግሞ ከገብስ ከአጃ ጋር ደባልቆ እንዲሁም መጠቀም ይቻላል ማለት ነው። እንዲሁም እንደ ሙቅ አርጎ በተለይ ለእርጉዝ ሴቶች ወይም ደግሞ ለወለዱ ሴቶች መጠቀም ይቻላል ማለት እንግዲህ ለውዝን በተመለከተ አዲስ መረጃ ካገኙ ደቡ ሜድን ሰብስክራይብ፣ ሼር ማድረግ አይረሳ እንላለን። መልካም ቆይታ ከደሞ ቃላ